ቤተሰቤ እኮ ትናንትና ተናግሬ ነበር። አብርሽ በቪዲዮ ልቀቀው ወይም ስጥ ለወጣ ነው ስል ነበረ። ዛሬ ቪዲዮ ተለቋል። ዛሬ እንግዲህ የአብርሽና የሩታ የልጃቸው ጾታ በይፋ ሁሉም በተሰበሰቡበት ይፋ አድርገውታል። በመጀመሪያ ደረጃ ግን እንኳን ደስ አላችሁ። በተለይ ደግሞ ሩታ በትናንትና በተለቀቀው ቪዲዮ ሰው ሁሉ እኔን ይሸሸኛል፣ ብቸኛ ቀረው ሳይወጣልኝም እያለች እያማረረችን ባሁን ላይ የተናነቃት ነበር። ዛሬ ግን ከስንት ጊዜ በኋላ ከዘጠኝ ወር ምናምን በኋላ እንደምታውቁት ቁጥሩ 9 ወር ምናምን ሞልቷታልና። ፊቷ ላይ ልክ ሳቋ እንደ መብራት በርቶ ሳይደስ ብሎኛል። በተለይ ከአብርሽ ጎን ስትቆም ቤተሰብ የተሰማት ስሜት እንዴት ደስ እንዳላት። አብርሽ ትንሽ የተወሰነ የከፋው ይመስለኛል። መክፋት ሳይሆን የሆነ ደንግጧል። አልጠበቀም። አንደኛ ደረጃ ይህን ዝግጅት ያዘጋጀችው እንዳለ ግሩቡ ቢሆንም ግን መሪነቱን ጽጌ ነበረ። ስትመራ የነበረው ጽጌ የሰው ልክ ምክንያቱም ለማንም አታዳላም። እውነት እውነቷን እንቅጭ እንቅጫን ነው የምትናገረው የምታደርገውኝና እሮታ ምህቴ አብርሽም ወንድሜ፣ ሁለቱም ጓደኞቼ ናቸው። ስለዚህ የእነሱ ደስታ ደስታዬ ነው በማለት ዛሬ አገናኝታቸዋለች። የልጃቸው ፆታ ይፋ ተደርጓል። በእርግጥ ቪዲዮ በነገራችን ላይ ዛሬ አይደለም የተሰራው። ለዛም ነው ትናንትና ማታ ቪዲዮን የሰማችሁ ሰዎች ሰምታችኋል። የሆነ ሚስጢር አለ ለወጣ ነው አብሬሽ ልቀቅ ቪዲዮውን እስከምትወልድ እየጠበቅ ነው ወይ ስለነበረ አሁንም ደግሞ ሌላ አንድ ፕሮግራም አለ። ይሄን ቪዲዮ ካልተለቀቀ እኔ ቀስ ብዬ ሚስጢሩ ማውጣቴ የማይቀር ነው አባ ከኔ በፊት የተቀረጸው ቪዲዮ ቢለቀቅ ይሻለናል፣ እና ዛሬ እንግዲህ ሁሉም ስብስብ ብለው በሚገርም ሁኔታ የልጃቸውን ስም በነገራችሁ ላይ እስኪያውጡ ተብለናል። እኔ ልንገራችሁ ቤተሰብ አሮን ምርጥ ስም፣ የአብርሽንና የሩታን ስም ከዛ፣ ኤን ናት። ኤን ደግሞ የራሱ ይሆናል። ኤ የአብርሽ ነው፣ አር ደግሞ የሩታ ነው። ኤን ደግሞ የራሱ ይሆናል ማለት ነው። ምርጥ ስም ነው። አብርሽ አሩ፣ በቃ የሚገርም ስም ነውና ሩታ ሴት ነበር የምፈልገው፣ በቀጣዩ ግን ሴት ይሆናል ልብላለች። ከዚህ ምን ትወስዳላችሁ ቤተሰብ? አብርሽና ሩታ መካከል በእርግጥ ቀን ላይ ለሄርምዬ ሲያቀነቅንላት ነበር አፈቅርኳት፣ ወድድኳት፣ ተቃጠልኩ፣ ሞትኩላት፣ ንገሯት፣ አስረዷት እያለ እንዳማላጅኛን ሁላሴ ሲልክ ነበር። ፕላስ ደግሞ ቪዲዮ ላይ ልክ ሩታ ስት መጣ አብርሽ የሆነ ፊቱ እንዴት ነው በጣም ደስተኛ የሆነ አይነት ስሜት አልተሰማ ውም ወንድ ልጅ ነበር የሚ ፈልገው ልጁ ወንድ ነው እንግዲህ ጾታው እንደ ታወቀ ው ወንድ ነው በ ነገራችን ላይ ሩታ ልት ወልድ እንደ ነገር ኳቸው የተወሰነ ቀን ነው የሚ ቀረው አይደለም ይህ ጾታ የታወቀ ው ከ ስድስት ወር ምናምን ማለት ስድስት ወር ከ ሞላት በኋላ ነው ጾታ የሚታወቀ ው በ ነገራችን ላይ ማለት ነው ስለዚህ የተወሰኑ ሰዎች ናቸው እንጂ ጾታው ን ሁሉ የሚያ ቃሉ ይሄ ፕሮግራም የተዘጋጀው ለ ኦዲየንስ ነው ገባ ቿ ቤተሰብ ይህንን ለምን አልሽካላችሁ? ማለት ነው። ይሄ ፕሮግራም የተዘጋጀው በፍቅር በደስታ ሲቀጥል፣ ደግሞ ሌላም ፕሮግራም አለ። እኔ ብዙ ጊዜ አብርሽን አንዳንድ ጊዜ ሞቅሰው የሚያመጣቸው ቪዲዮ ስለማያስተምሩ ከነ ሄርሚ ጋር ሄርሚ፣ ለምሳሌ ባለፈ አማል ልጇ ነው እኔ እውነቱን ልንገራችሁ አማን የሄርሚ ልጅ ነው። ለስራ ነው የመጣው በመግዲ በኩል አብርሽ ጋር የመጣው ስለ አብርሽም ወደ ውጭ ሲሄድ ወደ ቻይና ሲሄድ አስረክቧት ነው ሄደው። ገባችሁ? ለሄርሚ አስረክቧት አስረክቧት ስላችሁ ያው በቪዲዮ ላይ ለኦዲንስ ማለት ነው። እና እሷ የልጅ እናት ናት። አብርሽም ደግሞ በቅርቡ የልጅ አባት ይሆናል። ምን እንደዚህ ያንዘላዝላችኋል? ምንድን ነው የሚያስተምሩት? እሷስ ደግሞ አለባበሷ ለምን አታስተካክልም? ለምን ትታሻሻለች? ባለትዳር ወንድ ላይ ሶ የሰው ልጅ እኮ አዋሉ ነው ቀስ እያለ የሚመስለው አሚሮ ይለማመዳል። ሰውነቱም ተመሳሳይ ገባችሁ አይደለ? ሰውነታችሁን የምታዙት ካሚሮአችሁም የሚመጣ ነገር ነው ሰውነታችሁን የሚያዘው። ስለዚህ ይህ ወንድ ልጅ ነው ወንድ ልጅ እስከሆነ ድረስ ደግሞ ስሜት አለው። ሚስቱ እርጉዝ ናቴን ከሚስቱ ጋር ምንም ነገር ሊያረግ አይችልም። ገባችሁ እስከምትወልድ ድረስ ዘጠኝ ወር፣ ከዛ እስከምትወልድ አንድ አመት በሉትኝ። ስለዚህ ይህች ሴትዮ እንደዚህ የምትለው በእርግጥ ፈት ስለሆነች ይመስለኛል። ፈት ናቴ። ስለዚህ ሩታም ትፍታ። አብርሽን ለእኔ ላጠቃለው ነው ምንድን ነው ይሄ ነገር ስለሚያበሳጨኝ ነው። እኔ አስተያየት የምሰጠው አንዳንድ ጊዜ እንጂ ሩታና አብርሽ ሪል ተጣልተው አይደለም እዚህ ጋር እንድታውቁ ምፈልገው ሲቀጥል፣ ደግሞ ሩታ ብዙ ጊዜ ቪዲዮ ላይ ታለቅሳለች። በቃ ብዙ ጊዜ ነው የሚከፋትኝ። የሰው ልጅ ካልቸገረው፣ ካልተበሳጨ፣ የሆነ ነገር ካልተገፋ፣ ካልተነካ ሊያለቅስ አይችልም። የዚህን ያህል እንዴት ከየት ነው የሚመጣው? ውሃ ደላ ይታበሳረን። አንዳንዴ ስሜታችሁ የሆነ ኦቨር ሲሆን ነው ልታለቅሱ የምችሉት እና ሩታ ስለምታለቅስ ብቻ ታሳዝነኛለች። እርጉዝናት ሄርሞና ሊቀያየራል። ገባችሁ? አደር ሴትሊስ ትሆኑ ስታረግዙ የተለያየ ስሜቶች ሊመጡባችሁ ኢቨን እንኳን ምናልባት ሰው እንዲዋራ ራሱ ላትፈልጉ ትችላላችሁ። የሆነ ምንም ነገር ምግብ ነገር ነኮችን እንዲሸጣችሁ ላትፈልጉ ትችላላችሁ። ብዙም ይቀያየሩ ጸባዎች አሉ። እነዛ እነዛ ጸባዎቿ እያሉ እንክብካቤ ነው የሚያስፈልጋት፣ ወይንስ ደግሞ ሴት እያያዙ አንዴ ቤት አንዴ መኪና ላይ አንዴ የሚለው ነገር ነው? እኔ እዚህ ጋር እንትን ያለኝ እንጂ አብርሽም ዛሬ ልክ ርታ ስመጣ ስሜቱ አላደል ደስታውን ያላስተጋባው ለስራው እንዳይበላሽበት ስለፈለገ ነው። እና ታዲያ ቆይ እንደዚ አይነት ስራዎች እየሰራችሁ ማለት ነው፣ እስከ መቼ ነው ደስታችሁን የማታገኙት? እኚ ሰው ልጅ እየሰራ ብርም ሲመጣ መደሰት ግዴታ ነው። መደሰት አለበት ብዬ ነው ማስበው። እኔ እንደ ራሴ አብርሽ ማለት ነው። እኔ በጣም እያሳዘኔ ነው። አብርሽ ማለት እንደ ጓደኞቹ እንደሌሎቹ ደሰት መጨፈር የሆነ እንደፈለገ መሆን እየፈለገ ነገር ግን የሚሰራው ስራ ለዩቱብ ብቻ ተብሎ ይይዘዋል፣ ይገድበዋል። ገባችሁ? ያ ነገር ደግሞ እስከ መቼ ነው የሚቀጥለው? ስለዚህ አብርሽ አስብበት፣ ወደ ራስህ ተመለስ። ሌላ ቪዲዮ አለ የተወቅ ቪዲዮ አለ ይለቀቅ ይለቀቅ ያው የተወሰነ ሚስት ላውጣ ብዬ ነው። ስለዚህ አብርሽና ሩታ እስከማውቀው ድረስ ሰላም ናቸው። በመካከላቸው ምንም የተፈጠረ ነገር የለም። ግን ሩታን ሁሌ እየረበሸ የሚያስለቅ ሳት ነገር ሪል የሆነ ነገር በነገራችን ሶሻል ሚዲያ አይወጣም ራስ በራሳቸው ይሸፋፈናሉ፣ ከበር ይደራረጋሉ። ሄርሚም ደግሞ ልጅሽ አሁን ሲያድግ ሲያየው ምን ይሰማዋል? ይህን ነገር ቢያንስ የተወሰነ እንትን ብቲ መልካም ነው ብዬ አስባለሁኝ። ቤተሰቦች ለማንም ሀጥር መጠን ያለች ቪዲዮ ነው ዛሬ መስራት የፈለግኩት ግን ደስ ብሏቸው፣ በተለይ ሩታ ስቃ ደስ ብሏትኛ አብራቸው ስላየው ደስ ብሎኛል። ጸጌ ጀግራንድ በነገራችን ላይ የድራማው ተሳታፊ ብትሆኝም ጎበዝ ማለት የተወሰነ ነገር እንኳን እንት ማለት ሻሪፍ ነው ብዬ አስባለሁ። ቤተሰባይ